እና ዛሬ መጥቻለው። እንግዲህ የጠፋበትን ምክንያት ልነግራችሁ ወዳለው። ሼር፣ ላይክ፣ ሰብስክራይብ አድርጉ። ጓደኛሽ አስክሬኗ ገባው ለምትሉኝም የሷን ጉዳይ በጣም ስለሚያሳስብ ሁላችሁም ማየት መረዳት ስላለባችሁ ልነግራችሁ መጥቻለው። እንዲሁም ደግሞ ደሴ ላይ ቤት እየተሰጠ ነው። ምንድን ነው የምትሉትም ነገር በቃ የደሴ ልጆች መቼም የደሴ ተወላጅ ብቻ ስለሚመለከት ደሴ ያላችሁ በዚህ ዙሪያ ላይ አብራርችን ልነግራችሁ ወዳለው። ቪዲዮውን እስከ መጨረሻው ህይወት እና ፈጣሪ ወጥቶ ከመቅረት ይሰውረን። እስካሁን አስክሬኑ አልገባም ኢትዮጵያ ውስጥ። እናቷ እያለቀሰች ነው። በዚህ ጉዳይ ደግሞ ባህሬን ያላችሁ ስለዚህ ልጅ የምታወቁ ኢንፎርሜሽን ብዙዎቻችሁ ሰው ሲኖር እንጂ ሲሞት ብሔር የለውም። በብሔር ባትከፍሉ ጥሩ ነው። ግሩፕ ከፍታችሁ እናንተ የፈቀዳችሁትን ሰው ብቻ ታስገባላችሁ፣ የማትፈልጉትን ሰው ደግሞ አታስገቡም። እንደዛ መሆን የለበትም። እኔ ልጅቷን እንኳን አብሬ ስንኖር ብሔሯ ምንድን ነው ብሔር ይሄ ነው ብላ ተናግራ አታውቅም ተናግራ አታውቅምና ግን በብሔር ከፋፍላችሁ አስክሬና እንኳን ልናት ሀገሯ እንዳይበቃ አታድርጉ። ቁመንም ተሰቃይተን ሙተንም ተሰቃይተን የኛ የስደተኞች መጨረሻ ግን ይሄ ነው። እህቶች ስለ ራሳችሁ አስቡ። ብዙዎቻችሁ ሶፋ ጠይቃችሁኝ፣ ብዙዎቻችሁ የፀጉር ቤት ዕቃ ጠይቃችሁኝ፣ ብዙዎቻችሁ ብዙ ቃዛችሁኝ እንዲሁም ስለቤት ጠይቃችሁ እኛ አልመለስኩላችሁ ይቅርታ አሞይነ በሆነ ነገር የጓደኛዬ በጣም ተሰምቶኛል ሳምንት ሙሉ እያወራኋት በአንድ ቀን ሳጣት ማመን ሰው መሆን ሁሉ ነው ያስጠላኝ ሞት ሁሌ ሰው ይሞታል ነገር ግን የእሷ ዱብዳ መስሎ ስለታየኝ በጣም ከብዶኛል እንግዲህ ጀነትን ይወፍቃት ለእናቷም ለልጇም መጽናናትን ነው የምመኘው እና ለላችሁ የምፈልገው ይሄን ነው። ይሄን ቪዲዮ እስከ መጨረሻ ህይወት ሼር፣ ላይክ፣ ሰብስክራይብ አድርጉ። አስተያየትና ኮመንታቸውን ከስር ጻፉልኝ። እንግዲህ በአንዳንድ ነገሮች ያስቀየምኳቸው ካሉ ሪከርድ ማልመልስበት ምክንያት አሞይ ነው ብያለው። ያሁን በኋላ ጽሁፍም ሆነ ሪከርድ አያስቀምጡልኝ አይዋለው ማለት ነው። ለመደዋወል ግን ብዙ ጊዜ አይመቸኝም ኔትወርክም ስለሚያስቸግረኝ እና ቪዲዮን እስከመጨረሻው ህይወት ላይክ እና ሸር አድርጎ አመሰግናለሁ። አብረን እንቆይ። ት አፍና ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውዴ ሀገሬ ልጆች ሰላማችሁ ብዝት ይበልልኝ። ጠፍቻለሁ። ያው የጓደኛዬን ሀዘን ከነገርኳችሁ በኋላ እኔም ትንሽ አሞኝ ነበረ። የሆነ በጭስ ምክንያት አፍኖኝ ማለት ነው። በዛ ምክንያት ነው የጠፋሁት። ደህና ነኝ፣ እግዚአብሔር ይመስገን መጥቻለሁ። እና ብዙዎቻችሁ እንዴት ሆነች የምትሉኝ ያላችሁና ጓደኛ ያው ባህሬን ነበረች፣ ባለፈው አልፋለች። አሁን አስራ አምስት ቀን ሳያልፍ ይቀራም ብላችሁ ነው አስራ አምስት ቀን ሆናታ። አስክሬኗ ግን እስካሁን ኢትዮጵያ ውስጥ አልመጣም። እናቷ እያለቀሰች ነው፣ ብር አልሞላም ምናምን እያሉ ነው። በዚህ አጋጣሚ ባህሬን ያላችሁ ብትተባበሯ ለእናቷ ስትሉ ጥሩ ነው። ሁለተኛ ነገር ደግሞ ጉሩብ ከፍታችሁ ሰው ሲሞት ብሄር የለውም። ስንኖር ምናልባት ኦሮሞ፣ አማራ፣ ትግሬ ምናምን ልንባባል እንችላለን። ስንሞት ግን ብሄር የለንም። ልጅቷን ብሄሯን ሳትናገር ነው የሞተችው። ነገር ግን የብሄር ጉርብ ከፍታችሁ ቋንቋ የማያውቁትን እየለያችሁ እናንተ ምን እንደምታወሩ ስለማይገባቸው ማዋጣት እየፈለጉ ራሱ እየተወ የሚወጡ ብዙ ልጆች አሉ፣ በውስጥ የሚያወሩ ማለት ነው። እንደዛ መሆን የለበትም። ሰው ሲሞት ብሄር የለው ሲጀመር ወደ አምላኩ ወደ እምነቱ ባመነበት ይሄዳል እንጂ እኛ ኦሮሞ አማራ ብለን ለመሬት መከፋፈል የለብንም። እናንተ ደግሞ ልጅቷ ወደ ኢትዮጵያ እንድትገባ ከፈለጋችሁ አማራ ኦሮሞ ትግሬ ሳትሉ የልጅቷ እስክሪን ኢትዮጵያ ገብቶ አፈር እንዲቅምስ መርዳት ነው እንጂ አለባችሁ። ይቺ ኦሮሞ ናት አማራ ጉሩብ ትልካላችሁ። እናንተ ካልፈለጋችሁ አታስገቡም፣ ከፈለጋችሁ አስገብታችሁ ጸጥ ትላላችሁ። እናንተ የምታወሩት ኦሮሚያ ነው ሌላ ሰው ውስጥ እንዴት ብሎ ተረድቶ ያለውን የአቅሙን መርዳት ይችላል። ይህም መልክቴ ነው፣ ከደረሰኝ አንጻር ማለት ነው። ብዙዎቹ ደግሞ ግሩፕ ላይ አያስገቡም እየተባለ ነው። እና ይሄ ግሩፕ ምንድነው አላማው? ልጅቷ ኢትዮጵያ እንድትገባ ነው ወይስ ሌላ አላማ አለው? እናቴቱንም ጥርጥሎ ውስጥ ካቷታን፣ በሚዲያ እንዳትወጭ እያሉ አፍነው ይዘዋታን። አስክሬኑ እስካሁን አልገባም። በዚህ የባህሬን ኤምባሲም በዚህ አጋጣሚ አዲስ ነገር ካለው ለእናቷም ወይም ከኢትዮጵያ ኤምባሲ ጋር ተገናኝቶ የሚለውን ማለት ይችላል ማለት ነው። እኔ በዚህ ጉዳይ አገባኝም። ነገር ግን ያው እናቲቱ ስለምታሳዝን ሁሌ ስለምታለቅስ እየደወለች እናት የሆነ እናቴ ያላችሁ ታውቁታላችሁ። ከዛ አንጣር ነው እና የልጅቱ አስክሬን አፈር እንዲቀምት ሁላችሁም ትብብር አርጉ። ባህሬን ያላችሁም ሆነ ሌላ ሀገርም ላይ እግ ሌላ ሀገር ላይ መፍረድ አይቻልም። በሚዲያ ላይ እንዲወጣ ስላልተፈለገ እዛው ታፍኖ ተይዟል። እንግዲህ ዝም ብሎ ማየት ነው እና ይሄን ማለት ነው የምፈልገው እና መጥቻለሁ። ማዘዝ የምትፈልጉት ነገር ካለ የደወላችሁ ሀሳባችሁን፣ አስተያየታችሁን እንዲሁም ደግሞ ሶፋ ጠይቄለን፣ ጸጉር ቤት እቃ ጠይቄለን ብዙ ብላችሁኛል። በቴሌግራም በኤሞ እና እኔ ደግሞ አሞኝ ነው መልሳችሁን ያልሰጠኋችሁ፣ አሞኝ ነው ማለት ነው፣ አሞኝ ነው። ደሴ ላይ ቤት እየተሰጠ ነው፣ በምን ምክንያት ነው ምዝገባ የተጀመረው ለምትሉኝም ጠቅላላ ያለውን ነገር እነግራችኋለሁ። አለው ደሴ ያላችሁ ልጆች፣ ኗሪ የሆናችሁን ብቻ ነው የሚያካትተው። ሼር ላይክ ስብስክራይብ አድርጉ። ከዚህ በኋላ አልጠፋም። አስተያየትና ኮመንታችሁም ከታች ጻፉልኝ። ፋሲካወሉለች ዩቱብ እያላችሁ ሼር አድርጎልኝ አበረታቱኝ። እንግዲህ እናንተንም ለሀገራችሁ እያብቃችሁ ወጥቶ ከመቅረት ፈጣሪ ይሰውረን። ብዙ ሰው አላማ አለው። ግን አላማችሁ ደግሞ ለራሳችሁ ወስናችሁ የምትመጡበትን ትዳር አሁን፣ እኔ ስደት ላይ ሁኜ ስለ ትዳር ምንነት አላውቅም፣ ግን ክፉንም ደጉንም ማየት የምችሉት ስትመጡ ነው። ሁሉን ነገር አይተን ብናልፍ ራሱ ጥሩ ነው፣ ግን ማለፋችን ስለማይቀር ማለት ነው። ነገር ግን በሃይማኖታችን ሳንሆን በስደት እንደተንከራተትን በሰው ቤት ለራሳችን ጊዜ ሳንሰጥ፣ ሳንወልድ፣ ሳናገባ እድሜያችን የሚሄድ ብዙዎቻችን ስለሆነ ያንን ነገር ቆም ብላችሁ አስቡ። ኑሮን ቢወደድ ሳይበላ አይታደርም አረብ ሀገርም ብንሰደድ ከምግብ ከሆድ የተለየ ነገር የተለየ ነገር ሰርተን ማሳየት አንችልም። ከኑሮውም ጭማሬ ማለት ነው። እኛ ምንመኘው ቤት ሰርተን ብሎኬት አድርገን ኮርኒስ አሰርተን ምናምን ነው። ያን ደግሞ አሁን ላይ ከባድ ሁነዋል። ህይወትም ሰው ታሞ የማይድንበት ጊዜ ላይ ነን ያለ ነው እና ሁላችሁም ለራሳችሁ አስቡ። እኔ ደህና ነኝ፣ ለተጨነቃችሁ ሁሉ ያው አንድ አስራ አምስት ቀን አይሆነኝም ከጠፋሁ፣ በዛ ምክንያት ነው የጠፋሁት። ደህና ነኝ። ሼር ላይክ አድርጎ አበረታቱ። ሶፋ ያላችሁኝም ነገ ዋጋውን ይዤላችሁ እመጣለሁ። እንዲሁም ቼፓስ ማሳችሁኛል ጋዝ ማሳችሁኛ እና ይቅርታ። ምክንያቱም እኔ ሰላም መመኝ በዛ ላይ የልጅ የጓደኛ ድንጋጤ፣ ምክንያቱም ሀያ አራት ሰዓት እያወራን ሳምንት ባልሞላት ውስጥ እሷም ብሳጣ፣ በቃ ህይወት እንደዚህ ናት፣ በቃ ህይወት እንደዚህ ናት ብዬ በቃ እኔ እንጃ፣ በጣም ነው ያዘንኩት። ሆነ ለመናገር ብዙ ሰው ሙቷን አልፎ ብናን በቤተሰቦቻችን፣ ነገር ግን ይሄ ደግሞ እያወራችሁ አርቃ እያሰበኝ ነ ወደ ኢትዮጵያ እያልኳት ሁለት ዓመት ልስራ ሶስት ዓመት ልስራ እያለች አርቃ እያሰበች፣ ሞት ግን በሳምንት ውስጥ ሲቀድም በጣም ነው የያዘንኩትና በቀችናት የኛ እድሜ ተሰድን እንኳን ሀገራችን ላይ የለፈንበትን ሳናገኝ ማለፋችን ሰውን ኢትዮጵያ ጠፍታ እንኳን ከሰራች ከማውቀው ድረስ አራት አመት ነው ኮንትራት ቤት ሰርታ ላይ ሶስት አመት ብቻ እንደዚህ እያለ ከዛ በፊትም ደግሞ ስለማንታወቅ ነው እንጂ ብዙ ነው እድሜዋን በስደት ነው ቤት ሰርታ ገዝታ ላይ መሬት በቃ መሬቱ እንደውም ለመንገድ ተብሎ ግማሹ እንደተወሰደባት ያንን ምን ሀገር አለኝ ትንሽ ልስራ እያለች እድሜዋን እንደምታራዝም አብረን እየተወያየን ነገር ግን ሞት ቀደመ ልጇንም ሳታይ ሄደች ማለት ነው። እንግዲህ ጀነትን ያወቅ ፍቃት። እናንተም ደግሞ እህቶቼ በሰላም ለሀገራችሁ ያብቃችሁ። ወጥቶ ከመቅረት ይሰወረን ሁላችንም። እኔ የኢትዮጵያ ብሆን እህት ስደት ናት። ሁሉም ነገር ያሳስበናልና ሁላችሁም በጸሎታችሁ፣ በጥዋችሁ በርትታችሁ ለራሳችሁ ኑሩ። አሁን ላይ ጊዜው ለራሳችሁና ለራሳችሁ ብቻ ነው። ቤተሰብን ተውት በቃ በአጠቃላይ ተውት አሁን ላይ ቤተሰብ ምክንያቱም አስር ዓመት ኑራችሁለት ብትጠይቁ ከአስር ዓመቱ አንድ ዓመት ለእኔ ረዳሽኝ ወይም አገሺ ብሎ ሰለማ መሰግን ቤተሰብን ትታችሁ የራሳችሁን ቅደም አስቀድሙ በስደት ብዙ ነገር አለ ብዙ ነገር እንዴት ልበላችሁ ታማችሁ መታከማችሁም ጠፍታችሁ ስትሰሩ ብሩን አይተን የምንወጣለን ሰላማተን የምንወጣለን ብዙ ነገር አለ ሀገራችን ለመግባት የሚያሳስበን አለን። ጎዶሎ አልሞላ ብሎ የሚያሳስበን አለን። ነገር ግን አሁን አዲስ አበባም ሆነ የትም ቦታ ስትሄዱ ቤት ኑሯቸው፣ መኪና ኑሯቸው፣ ሁሉ ነገር ኑሯቸው ወይም ኢንስቲቱት ይሄዳል ወይ ሰውየው ይሄዳል በቃ ሳይኖሩበት ከዛ ቤት የሆነ ሀብት ሲመጣ፣ አሁን ላይ የተረዳውን ነገር ፈጣሪ የሆነ ነገር ስጠን ብለን ስናማራው የሆነ ሀብት የሆነ ትልቅ አረቀን ስናሰብ፣ በመሀል ደግሞ ሀብቱ ሲመጣ ወይ እኛ የምንሄድ እሚወስድናል እውነት እንደዚያ ነው የተረዳሁት። ሞት ሀፍትን ስጥን ብለን ስንለምን ሀፍቱ ይመጣ ደግሞ እኛ እናመልጣለን። እንደዛ ነው። አሁን አዲስ አበባ ላይ የምታዩት ነገር ሞት በቃ ቀላል ሆኗል። በሳምንት አይታችሁት በሁለት ቀን የለም ሞቶ የሚለው ወሬ የሰሰሙ በቃ በጣም ነው የሚከብደው እና ከእንደዚህ ነገር ፈጣሪ ሰውረን። አስተያየትና ኮመንታችን ስጥ፣ ሼርና ሰብስክራይብ አድርጉ። በማንኛውም ነገር በየሞመነ በዋሳብ በቴሌግራም ሪከርድ አድርጉልኝ። ስትደውሉ ተላላል መልስ እችላለሁ የማብራት ችግርም ስላለ ማለት ነው። አመሰግናለሁ።